ሰላም ሰላም ጆርዳኖች ሰላም ለእናንተ ሆን ብያለሁ። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። ዛሬ እንግዲህ ለየት ባለ ቪዲዮ መጥቻለሁ። እንግዲህ የምታዩት ሻንጣ አሁን በአስራ አንደኛ ወር በአምስት የሚሄዱ ዕቃዎች ናቸው። ግን ከዛ በፊት መላክ የምትፈልጉ ካላችሁ በላይ ባለው ቁጥር አውሩኝ። በኪሎ አምስት ብር ነው፣ ካለቀረጥ ማለት ነው። ቀጥታ ነው የሚገባላችሁ። ዛሬ ሰጥታችሁን ነገ እናስገባለን። መላክ የምትፈልጉ ልጆች ማንኛውም ኪሎ ያላችሁ ሰላም ሰላም ቤተሰብ ተመልካቾቼ፣ እንዴት አደራችሁ እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ነገር መጥቻለሁ። ላይክ እያደረጋችሁ ጀምሩ፣ ለጓደኞቻችሁ ደግሞ ይጠቅማል ብላችሁ ካሰባችሁ ሼር እያደረጋችሁ ማለት ነው። ምንድን ነው እሱ፣ በተለይ ውጭ ላይ የሚሰራ የምትያዙበትን ቀን አታውቁም እና ብዙ እቃ ገዝታችሁ ከምራችሁ እንዲሁ በአጋጣሚ ተይዛችሁ ደግሞ እስር ቤት ስትገቡ አስቸጋሪ ስለሚሆን ቀድማችሁ ብዙ ልጆችም ደግሞ የሚጠይቁኝ ስላላችሁ እንደዚህ በፈጣን ሚልክ ሰው አለ ምናምን ብላችሁኝ ስለጠየቃችሁኝ ማለት ነው። ቀድማችሁ ያላችሁትን እቃ ብዙ ብዙ ደግሞ ማዳም ፍሪጅ ሰጠችኝ፣ ማሽን ወሽንግ ማሽን ሰጠችኝ ያላችሁ ልጆች አላችሁና፣ ያው በእርግጥ ይህንን ሁሉ ለመላክ ቀላል ብር አይጠይቃችሁም። ቢሆንም ግን እናንተ መላክ ፍላጎቱ ካላችሁ መፍታችሁ ነው ትችላላችሁ። ገንዘባችሁ ይጨነቅ እንጂ የፈለጋችሁትን ኪሎ ግራም መላክ ትችላላችሁ ማለት ነው። ስልክ ቁጥሯን እዚህ ጋር አስቀምጣለሁ፣ እየደወላችሁ ያለውን መረጃ። እንዲሁ ደግሞ ኮንትራት ቤትም ያላችሁ ብዙ አመት የሰራችሁ ደህና ደህና ዕቃ ገዝታችሁ ደግሞ ያው ኤርፖርት ለማሳለፍ የ23 23ና ደግሞ አስር ነበረ ውድ ሰባት መልሷል ማለት ነው። ማለት እንደ እድል ነው። አንዳንዴ አንድዋ ልጅም ከስንት ወር በፊት ሄደችው ማለት ነው። 26 26 አሳልፋለች የሚገርመው ነገር ማለት ነው። ሆነ እንደ እድል ነው። 26 26 ና 10 ኪሎ አሳልፋ ነበረ። አሁን ግን 23 23 አስር ነበረ። አሁን ደግሞ እጃች እጃችሁ ለምትይዙት ሰባት ነው። ከሰባት በላይ እየከለከሉ ነው አሉ። እና ከዚህ በላይ ደግሞ እቃ ያላችሁ ልጆች ደህና ደህና እቃ ገዝታችሁ ያስቀመጣችሁ በካርጎ መላክ ትችላላችሁ ማለት ነው። በፈጣን ማለት ነው። በተለይ ማለት እንደዚህ አዲስ አበባ ቅርብ ቦታ ያላችሁ ልጆች እናንተ እንኳን ችግር የለም። ግን እንደዚህ ክፍለ ሀገር ሩቅ ቦታ ያላችሁ ትንሽ ትራንስፖርቱ ምናምን ስለሚቸግር ነው እንጂ ህቃቾ ኳሊቲ ነው። ሁላችንም እዘን ብንሄድ ደስ ይላል፣ ግን ያው እንግልቱ አለ፣ ትራንስፖርቱ ምናምን። ግን አዲስ አበባ ላላችሁ ልጆች ለእናንተ ጥሩ እድል ነው። በተለይ አሪፍ ነው። በቃ አንዷ ልጅ ነው፣ ሁለት ልጆች ማሽን ያላችሁ ልጆች በአሁኑ ሰዓት ዲጂታል ማሽን ከመቶ ሺህ ብር በላይ ነው የሚገዛው፣ እና በነፃ ተሰጥቷችሁ በትንሽ ብር ብትልቁ በጣም ደስ ይላል። ምክንያቱም በጣም አሪፍ እቃ ነው። ኢትዮጵያ ልግዛ ብትሉት ይገኛል፣ ግን እንደዚህ እቃቸው ደግሞ በጣም ኦርጅናል ነው። የእነሱ እቃ ምንም ጥያቄ የለውም፣ ኳሊቲ ያለው እና ለረጅም ጊዜ ነው የምትጠቀሙት እና መላክ ትችላላችሁ። ከነሱ ከልጅቷ ጋር እየተነጋገራችሁ መላክ ትችላላችሁ ማለት ነው። አዳዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ብዙ ልጆች የጠየቃችሁ ጥያቄ አለ። ከቀረጥ ነፃ ወረቀት እንዴት ነው የሚጻፈው? ማለት እንዴት ነው ማጻፍ የምንችለው ማውጣት የምንችለው ያላችሁ ልጆች፣ ወይም ከሶሻል ሚዲያ ሰምታችሁ ነው ወይም ሌላ አረብ ሀገር የሰራችሁ ልጆች ናችሁ። እና አንደኛ ይሄንን ከቀረጥ ነፃ ወረቀትም ለማጻፍ ኤምባሲ ያስፈልጋል ማለት ነው። እዚህ ሀገር ደግሞ ኤምባሲ የለንም። ሁለተኛ ይሄንን ከቀረጥ ነፃ ለማሳለፍ የግድ ረጅም አመት መስራት አለብን። በትንሹ እስከ ስድስት ዓመት በላይ መስራት ይኖርብናል ማለት ነው። ድሮ ድሮ በጣም የሚከታተላቸው ልጆች ነበሩ። ኩራዜ የእነ ኩራዜ የምትባል ልጅ ታውቁታላችሁ ሳውዲ አረቢያ ረጅም ዓመት ሰርታለች። አሁን ገብታለች። ወደ ወለው ነው እና ድሮ በጣም ነበር ከሶስት አመት በፊት ነው እንደዛ ምናምን ይከታተላት ነበር እና ብዙ ብዙ ወደ ወሎ የሚገቡ ልጆች ረጅም ዓመት አረብ ሀገር የሰሩ በጣም ነበር የሚከታተላቸው። ከቀረጥ ነፃ አሳለፍኩ እቃ ምናምን ብዙ እቃ ሲያሳልፉ ያለው ማሽኑ ምኑ ሳይቀር እንትኑ ፍሪጁ ምናምን በጣም ትላልቅ እቃ ሲያሳልፉ ያን ዴና ጊዜ ነበረ። እንዳሁኑ ነገሮቹ አልተበለሻሹምና አሁን እንደዛ አሳልፍ እድሉ እንኳን አግኝታችሁ ከዚህ እንኳን ቢያልፍ ኢትዮጵያ ኤርፖርት በጣም ስቃይ ነው ወረቀቱን አሳይታችሁ እንኳን በጣም ብዙ እንግልት አለና እንደዛ አይነት እድል እንኳን ብኖር በጣም አስቸጋሪ ነው። ብቻ እህቶቼ የለም ለማለት ፈልጌ ነው። እዚህ ጆርዳን ውስጥ ኤምባሲ የለም። ይህን ወረቀት ለማጻፍ የግዴታ ወረቀት እንትን ኤምባሲ ያስፈልጋል። ኤምባሲ ሄዳችሁ አመልክታችሁ ነው ይህንን እድል የምታገኙ። ሁለተኛ ደግሞ ከስድስት ዓመት በላይ መስራት ይኖርባቸዋል። ይህንን እድል ለማግኘት ማለት ነው። አያስፈልግም። ብራችሁን ይዛችሁ ሄዳችሁ አገራችሁ ላይ መግዛት ትችላላችሁ ማለት ነው። እንደ ድሮ ማለት አገራችን ለምንም የሌለ ነገር የለም ሁሉ ነገር አለ። ገንዘባችሁን ቋጥሩ። በተለይ የአዲስ አበባ ልጅ ምናምን እንደዚህ ቅርብ ካልሆናችሁ እንደ እቃ ካርጎ ባታደርጉ ብዬ ነው የምመክራችሁ። ምክንያቱም የክፍለ ሀገር ልጅ በጣም ይንገላታል፣ ትራንስፖርቱ ምናምን ችግር ስላለ ማለት ነው። ግን ከፈለጋችሁ አንድ አንድ ሀገር አለ፣ በአውሮፕላን ማለት ነው። ቀጥታ እዛ ቦታ ላይ የሚያደርሱም አለ፣ ግን ሁሉም ሀገር ይድል የለም። አንዳንዶቹ ደግሞ የጠየቃችሁኝ አለ። አሁን ለምሳሌ ከዚህ ከጆርዳን ቀጥታ ወደ ጎንደር ሊሆን ይችላል፣ ባህር ዳር፣ ሀዋሳ፣ ወደ ጅማ እንደዚህ ሊሆን ይችላል። የጠየቃችሁ ልጆች አላችሁ። ከዚህ ከጆርዳን የለም፣ ግን ከዱባይ ምናምን ከኳታር፣ ሳኡዲ ካልሆነ በስተቀር ከዚህ የሄደ እስካሁን ሰምቼ አላውቅምና እንደዛ ቢሆን የእውነት ሰውም አይንገላታም ነበርና፣ ባለፈው ልጅ እንደውም ሰምታችኋት ከሆነ ከዚህ ከጆርዳን የገባችው ልጅ ከአዲስ አበባ ወደ ሶስት መቶ በላይ ኪሎ ሜትር ነው የምትሄደው። በጣም ሩቅ ማለት ነው። ቢያንስ ከአዲስ አበባ ራሱ ከአንድ ቀን በላይ የሚፈጅ መንገድ ማለት ነው። ይቺ ልጅ አሁን ይሄ ድል ቢገኝ ቀጥታ እዛ ድረስ ትሄድ ነበር እና ሁሉም ሀገር እንደዚ አይነት እድሎች የሉም። ቢኖሩ በጣም አሪፍ ነው፣ ሰውም አይንገላታም። ቀጥታ እዛ ነው የምትወርዱት። እና ምን ለማለት ፈልጌ ነው እንደዚህ በጣም ሩቅ የሆናችሁ ልጆች ካርጎ ባታረጉ ገንዘባችሁ እንዳይባክንባችሁ ማለት ነው እላለሁ። እህቶቼ አዳዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼርም አድርጉ፣ ሼርም አድርጉ በተለይ ውጭ ለምትሰሩ ልጆች እቃችሁን ገዛስታችሁ ዝም ብላችሁ አትከምሩ፣ ቀድማችሁ ላኩ ማለት ሲጀመር፣ እቃም ዝም ብሎ መከመርም አስፈልግም። በጣም ያስፈልገኛል የምትሉ እነዚህ ማሽን ቆንጆ ቆንጆ እቃዎችን ገዝታችሁ መላክ ትችላላችሁ። በማንኛውም ሰዓት ብትያዙ እንኳን የሆነ ውስጣችሁ እንትን አይቆጭም። ምክንያቱም እያናድዳል የሆነ እቃ ገዝታችሁ ብዙ ገንዘብ አውጥታችሁ ጥላችሁ ስትሄዱ አይደለም። ኤርፖርት ላይ ራሱ እንደዚህ እቃ ስታሳልፉ ራሱ ማለት የሆነ ከኪሎ በላይ ሲሆን ጥላችሁ ስትሄዱ በጣም ነው የሚያናድደው። ብዙ ገንዘብ ብዙ ወጪ ያውጥታችሁበት ማለት ነው። እላለሁ እህቶቼ፣ መጀመሪያ ራሳችሁን አዘጋጁና ላኩ ከመቆጨት ማለት ነው። ዴና ይቃ ደግሞ ከላካችሁ ጥሩ ይቃ፣ መቼም የሆነ የማትቆጩበት ይቃ። እነዚህ ማሽኖቿችሁ በጣም አሪፍ ነው። በጣም ውላያ ያለውና እንደዚህ በጣም አርጅቶ እንኳን በኳሊታቸው ስራቸው አይቀንስም እና እንደዚ አይነት እቃ ነው ገዛስታችሁ መላክ አሪፍ ነው። ገንዘባችሁ መቼም አትቆጩም፣ እንደዚ አይነት ነገር ላይ ገንዘብ ብታወጡ። ልብስ ግን ኢትዮጵያም አለ የሌለበት የለም። እንደዚህ ወርቅ ነገር ግን እንደዚህ ውጭ ለሚሰሩ ልጆች ወርቅ እኔ ጊዜ አልልም፣ ምክንያቱም እስር ቤት ስትገቡ ትቀማላችሁ። ይመልሱ አይመልሱ እሱ በጣም ጥርጣሬ ውስጥ ያስገባልና፣ ምክንያቱም ያላችሁት ነገር ተፈትሻችሁ ስለሆነ ወደ እስር ቤት የምትገቡ የምታምኑት ሰው ካለ ወይም ጓደኛ ጋር ማስቀመጥ ወይም ኢትዮጵያ ገብታችሁ መግዛት ነው እንጂ ባትገዙ ባይነኝ ማለት ነው። እንደዚህ ውጭ ላይ የሚሰሩ ልጆች ማለት ነው። ጥንቃቄ አድርጉ። ወርቅ ብዙ ገንዘብ የሚይዝ ነገር ስለሆነ በጣም ነው የሚያናድደው። ብትወሰዱ ብትቀሙ እንኳን ልክዳችሁም ይችላል። ስትወጡ ትቀበለ ማለት ስትወጡ ትወስዳላችሁ ብሎ ምናምን እቃ ይቀማሉ። እቃ ይቀበላሉ ግን ይመልሳሉ ወይ ነው የሚለው ነገር ትንሽ ያጠራጠራልና እህቶቼ ጥንቃቄ አድርጉ። ሁላችሁም በያላችሁበት መልካም ጊዜ፣ መልካም ቆይታ። ወዳችኋለሁ። አዳዲስ ሲሆናችሁ ደግሞ ላይክ ሼርም ሰብስክራይብም፣ እያደረጋችሁ ስለምታደርጉኝም ስለምታበረታቱኝም አመሰግናለሁ። ወዳችኋለሁ። መልካም ጊዜ መልካም ቆይታ። ቻው።